ሰላም የዩቱብ ተከታታዮች ዛሬ እንደተለመደው ህልሞችና ፍቻቸውን ፍቻቸውን ይላችሁ መጥቻለሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ላይክ፣ ሼር ማድረግ እንዳረሱ የደውል ምልክቷንም ምጫ እንዳረሱ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። አንድ ሰው በህልሙ ወርቅ ሲሰጠው ካለምን ወንድ ልጅ እንደሚወለድ የሚያመለክተው ነው አንድ ሰው በህልሙ ደግሞ መቋሚያ ሲሰጠው ካለመ የተባረከ ልጅ እንደሚወልድ የሚያመላክተው ነው። ጠመንጃ ይዞ ያለመ ሰው ወንድ ልጅ እንደሚወልድ የሚያመላክተው ነው። የጣት ወርቅ ሲጠፋ ግን ልጅ ይሞታል፣ መጸ ላይ ይኑርበታል አንድ ሰው ማለት ነው። በእጅ ሰዓት ማሰር ቶሎ ልጅ ይወለዳል። የእጅ አምባር ማሰር ደግሞ ሴት ልጅ መውለድን ነው የሚያመላክተው። ብርቱካን ሲተክል አንድ ሰው በህልሙ ካለመ ጸባሰኝ እና የሆነ ሴት ልጅ እንደሚወልድ የሚያመላክተው ነው። የእግር አልቦ ማሰር ደግሞ ሴት ልጅ መውለድን ነው የሚያመላክተው። አንድ ሰው በህልሙ ሽጉት ሲታጠቅ ካለመ ልጅ ወይም ደግሞ ጸሎትን ነው የሚያመላክተው። ዳቦ ኅብስት መኝታ ላይ ማኖር በፍጥነት ልጅ እንደሚወለድ የሚያመላክት ነው። ክንዱ ሲቆረጥ ያለመ ሰው የዘመድ ሞትን ነው የሚያመላክተው። አንድ ሰው በህልሙ ውል ሲዋዋል ማየት ሞትን ነው የሚያመላክተው። ጥፍር መቁረጥ ልጅ ካለ ልጅ እንደሚታመም የሚያመላክት ነው፣ ወይም ደግሞ የባዳ ዘመድ እንደሚሞት የሚያመላክትን ነው። አንድ ሰው በህልሙ ጢሙን ሲላጭ ወይም መታጠብ ፋትና ሀዘንን ነው የሚያመላክተው። ጣት ሲቆረጥ ልጅ ወይም ደግሞ ስቃ ዘመድ እንደሚሞት የሚያመላክት ነው። የሞተ ሰው መሳም ሰላም ማለት ሞት ነው የሚያመላክተው። መጸላይ ነው የሚሆንበት፣ ክፉንለም ደኩልም ብሎ መጸላይ የፊት ጥርስ ሲወልቅ ማየትም ያባወራሞትን ነው የሚያመላክተው። አንድ ሰው በህልሙ የእንጀራ ምጣዱ ሲሰበር ካለ ደግሞ ከቤት ውስጥ ሰው እንደሚሞት ወይም ደግሞ በጠና እንደሚታመም የሚያመላክተው ነው። ሁን እንደዚህ አይነት ህልሞችን ስን ያክፉንልም ተኮልልም አምላክ ግብ ይሰርዳን ብለን መጸላይ መጸለይ ያ ህልም ይሻራል። ህልም ማስጠንቀቂያ ስለሆነ በደንብ ጸሎት መበርታት እና እንዲስተካከል ማድረግ ይቻላል። ሊመጡ ያሉት ችግሮች እንዲስተካከል ማድረግ ይቻላል። ሰው በታመመ ወቅት ጋቢ ማልበስ ሀዘንን ነው የሚያመላክተው። ትልቅ ዋርካ ወይም ደግሞ ዛፍ ሲቆረጥ ማየት ትልቅ የአገር ባለስልጣን እንደሚሞት የሚያመላክት ነው። የሞተ አባት፣ እናት ወይም ደግሞ ዘመድ ተርበው ወይም ደግሞ ከስተው ከበራፍ ቆመው እቤት ገብተው ማየት የለተ የሞታቸውን ዝክር ቁርባን ሲያስታውስ ነው። በአባወራ ቤት ቆሽሾ ማየት ጥሩ ዘመድ ይሞታል። ሌላኛው ደግሞ ማለት ነው። ያው ከነዚህ ህልሞች አንዱን ካየን እንዲያልፍ እንዲያልፍልን ማለት ነው። አምላክ ጊዮርጊስ እርዳን ብለን መጸለይ ይኖርብናል ማለት ነው። ህልም ማስጠንቀቂያ ነው እንዳልኳቸው። ስለዚህ ያው ስና እንደዚህ ጥራ ህልሞችን እንዲያልፍልን በደንብ በጸሎት መበርታት ይኖርብናል። ጥላ ሲሰጥ ደገኛ ልጅ መውለድ ነው እና ደግሞ ጥላ ቤታችን ጸጋ ነው። ያንን ነው የሚያመለክተው። እንደተመቻቹ ተስፋ አደርጋለሁ። በሌላ ህልሞች እስከምንገናኝ መልካም ጊዜ። ለዚህ ግን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ቪዲዮን ሲጀምሩ ላይክ አድርጉ። እንደተመቻቹ ተስፋ አደርጋለሁ። መልካም ጊዜ